አሰላሙ አለይኩም ወራህመቱላሂ ወበረካቱ። በዛሬ ደግሞ ደርሳችን የምንመለከተው አሌፍን ተመልክተን ነበር ባለፈው ደርሳችን ላይ። ዛሬ ደግሞ የሚሆነው ቀጣይ ያሉት ፊደላቶች ናቸው። እነሱም ባ፣ ታ እና ሳ ናቸው። እነሱን አስመልክቶ ያለውን ሁኔታ የምንመለከትበት ደርሳችን ይሆናል። እሱም ማን ነው? ባ የፊደል መጀመሪያ ላይ ሲሆን ምሳሌ ማን ነው እንመልከት። ቢላዲ የሚለውን ቃል እንመልከተው ። ቢላዲን ከማየታችን በፊት ስለ ላም አሊፍ የሚባለውን ቃል ማውራት ይጠበቅብናል። ምክንያቱም ቢላዲ በምንሰራበት ሰዓት ላም አሊፍ የምትባል ቃል አለች። የላም አሊፍን ሁክም መጀመሪያ እናያለን። እሱም ምንድን ነው? ላም አሊፍ ብሎ ማለት ላም ሲደመር አሊፍ ማለት ነው። ላም አሊፍ ብሎ ማለት ላምና አሊፍን ደምረን የምናመጣው ውጤት ነው። ማን የሚባለው ለም አሊፍ። ታዲያ ውጤቱ ምን ይመስላል የሚለውን ስንመለከት ውጤቱ ያው አሊፍን ቅርጽ ትሰራላችሁ። በመጀመሪያ አሊፍን ቅርጽ ትሰራላችሁ። ልክ እዚህ ጋር ስትደርሱ ጥፍ ታረጉታላችሁ፣ ወደዚህ ትመጣላችሁ። ከዛስ ከዚህ ጋር ትመጡና እጅን ቅርጽ ትሰራላችሁ። ለም አሊፍ ቅርጹ አሰራሩ ይሄ ነው። አንደኛው አሰራር ይሄ ነው። ከዚች ምን ታረጋላችሁ? አሊፍን ትሰሩና ከዛ ወደዚህ ትመጣላችሁ። ከዛ ወደዚህ ከዛ እችኛዋን ትገጥማላችሁ ማለት ነው። ለመሊፍ የሚሰራበት አንደኛው ሂደት ይሄ ነው። ሁለተኛው ሂደት ከዚህ ጋር መጀመር ትችላላችሁ። እንዴት አድርጋችሁ? ይኸው እንዲ ታመጡትና ከዛ ወደ ግራ ትሄዳላችሁ። ከዛ ወደዚህ አምጥታችሁ ወደ ላይ ከፍ ማድረግ ትችላላችሁ ማለት ነው። ከፈለጋችሁ በዚህ ከፈለጋችሁ በዚህ ባመቻችሁ አይነት አሰራር ለመሊፍን ትሰራላችሁ። ሁክሙን አስመልክቶ እናያለን

አሁን ሁለት ቁጥር እና ሶስት ቁጥርን ደግሞ እንመለከታለን። ሁለት እና ሶስት ብሎ ማለት የፊደል መሀከል ላይ ሲሆን፣ ለምሳሌ አሊፍን ስንሰራ የፊደል መሀከል ላይ ሲሆን ያለውን እና የፊደል መጨረሻ ላይ ሆኖ ነገር ግን ሙተሲል ሲሆን ያለው የላም አሊፍን ሁክም እናያለን። ምን ይመስላል ተብሎ ሲባል፣ ተከታተሉኝ። በዚህኛው ልሳለው ከዚህ ጋር ያለውን ይቀበላል፣ ማለትም ከቀኝ የሚመጣውን ፊደል ይቀበላል። ከዛ ወደ ላይ ይጦጣላችሁ። አሊፍቷን ቅርጽ አምሳያ ከሰራችሁ በኋላ ከግማሹ ጥፍ አደርጋላችሁ። ኸይረን ከዚህ በኋላ እችን አምጥታችሁ እችኛዋን ትሰራላችሁ ማለት ነው። ስለዚህ ላም አሊፍ የፊደል መካከል ከሆነ ወይም የፊደል መጨረሻ ላይ ሆኖ ሙተሲል ከሆነ ከዚህ ያለውን ይቀበላል። ምክንያቱም ላም ባህሪዋ ምንድን ነው? እችን እንደዚህ ብናጠፋው ይሄ የተቀረው ክፍል ላም ነች። ከዚህ ጋር ያለውን ይቀበላል። ለአንበባህሪው ስንማር ከዚህ ያለውን ይቀበላል። ልክ እንደዛ ማለት ነው። ከዚህ ጋ ያለውን ግን አይቀበልም። ለምን? ምክንያቱም አሊፍ ነች። አሊፍ ከኋላ ያለችውን አትቀበልም። ለምሳሌ ይሄ አሊፍ እዚጋ ሚምን እንዳልተቀበለው፣ ይሄ አሊፍ ሲንን እንዳልተቀበለው፣ እዚጋ ያለው አሊፍ ይሄኛው ስለማይቀበል አረፍተ ነገራችን ወይም ቅርጻችን ይህን ይመስላል። በዚህ መሰረት ቢላዲ የሚለውን እንሰራለን። ወደ ዛሬ ደርሳችን ስንገባ ቢላዲ የሚለውን እንሰራለን። የመጀመሪያው የፊደል መጀመሪያ ላይ ሲሆን ባ የሚኖረውን ቅርጽ እንሰራለን። እሱም ማነች በቅርጻችን ቅርጻችን ይህንን ይመስላል። በ ነጥቡን እናስቀምጣለን። ኸይራን ከዛ ቢላዲ ስንል ደግሞ ለመሊፋለች ለመሊፉ ሆን እዚህ ጋር እንደሰራ ነው እንሰራለን። ሙተሲል ስለሆነች ከቀኝ ትመጣለች። ወደ ላይ ከመስመር በላይ ሶስት የሚያክል ከፍ እንላለን። ከዛ እንወርድና እዚች ጋር ስንደርስ ጥፍ ከዛ ከዚች ጋር አምጥተን እችን ግጥም እናደርጋለን። ስለዚህ ቢላ ሆነ ማለት ነው። አሊፍ ደግሞ ከሱ ኋላ ያለውን ደግሞ እንደማይለጥፍ ወይም ሞቶ ሲል እንደማይሆን ተመልክተናል። ስለዚህ ቀጣይ ያለው ፊደል ማን ነው? ዳል ዳሊቷን እንሰራለን። ዳላችንን ለብቻው እንሰራለን። ዳል ደግሞ በባህሪው ሙፈሲል የሆነ ቃል ነው። ስለዚህ ከሱ ቀጥሎ ያለውን ቃል አይለጥፍም። ስለዚህ በዚህ መሰረት ያኢቷን እንሰራለን ማለት ነው። ያኢቷን ከእነ ነጥቧን እናስቀምጣለን። ስለዚህ ቢላዲ በምንልበት ሰዓት ይህንን ይመስላል። ሀረካውን ማስቀመጥ እንችላለን ማለት ነው። ኸይረን የፊደል መካከል ላይ ሲሆን የባ ቅርጽ ምን ይመስላል ነው? ለእሱ ደግሞ ምሳሌያችን ማንናያለን? መክተባ የሚለውን ቃል እንመለከታለን መክተባ የሚለውን ቃል እንመለከታለን። ግን ከዛ በፊት ይሄኛውን ለማጠናከር ሌላ አንድ ምሳሌ እናምጣ። የፊደል መጀመሪያ ላይ ሲሆን የፊደል መጀመሪያ ላይ ሲሆን ማንን ማየት እንችላለን? በጧ የሚለውን ቃል እንመልከተው እስኪ። በየፊደል መጀመሪያ ላይ ሲሆን የሚኖረው ቅርጽ ይህንን ይመስላል፣ ልክ እንደ መጀመሪያው ምሳሌያችን። ስለዚህ ባ እናስቀምጣለን። ከዛ ጧ የፊደል መካከል ላይ ሲሆን የሚኖረው ቅርጽ ማንን ይመስላል ብለናል። ወደ ላይ እንወጣለን፣ ከርቫ እንሰራለን፣ ኸይረን ከዛ አሊፊቷን እዚች ጋር እንጭንበታለን። ከዛ ደግሞ ታአል መርቦጣ ነው። ታአል መርቦጣ ደግሞ የሚሰራው ወደ ላይ ከፍ እንላለን። አንድ ከፍ ብለን እንደገና አንድ ነጥብ አምስት ማለት ነው። ከዛችን ቁልፍ ነገር እንሰራለን። ከዛ ታይቷን ነጥቧን ቁጭ እናደርጋለን። በዚህ መሰረት የፊደል መጀመሪያ ሲሆን እንሰራለን። መርሐባ። አሁን ደግሞ ወደ ሁለተኛው ምሳሌ እንምጣ። መሀል ላይ ሲሆን፣ ምሳሌ ሀብል የሚለውን ምሳሌ እንመልከት። ሃ የፊደል መጀመሪያ ላይ ሲሆን የሚኖረው ቅርጽ ይህንን ይመስላል። ይህንን ይመስላል ሃ የዛሬ ደርሳችን ባ ስለሆነ ባ ላይ ነው ትኩረት የምናደርገው። በዋዩ የፊደል መካከል ላይ ሲሆን የሚኖረው ስትራክቸር ይህንን ይመስላል ብለናል። ስለዚህ በዚህ መሰረት ይኸው ባን ትሰራላችሁ ማለት ነው። ከዛ ነጥቢቷን ቁጭ ከረን፣ ከዛ በመቀጠል ላም ነች። ላም ደግሞ ከፊደል በላይ አፎን፣ ከመስመር በላይ ሶስት፣ እንዲሁም ደግሞ ከመስመር በታች አንድ ሆኖ ከሚሰሩ ቃላቶች ውስጥ ነች። ስለዚህ በዚህ መሰረት ሀብልን መስራት እንችላለን ማለት ነው። ሌላ ምሳሌ የሚያስፈልገን ከሆነ የፊደል መካከል ላይ ስትሆን ማንን እንውሰድ? መክተባ የሚለውን ቃል እንመልከተው። መክተባ የፊደል መጀመሪያ ላይ ሚም ሲመጣ የሚኖረውን ቅርጽ እንስላለን። ዳል ሰርተን ወደዚህ ሚም፣ ከዛ ደግሞ ካፍ። ካፍ ደግሞ ሲሰራ እንዴት ብለናል? ዳሪቷን ሰርተን ከዛ ከመስመር በላይ ሶስት ከፍ ከሚሉ ቃላቶች ናቸው ብለናል። መክ ከዛ ደግሞ ታነች። ታ የፊደል መካከል ላይ ስትሆን የሚኖራት ቅርጽ ይህንን ይመስላል። ከዛ ነጥቧን ቁጭ እናደርጋለን። ታ ለመሆኑ መርሐባ ከዛ ባነች የፊደል መካከል ላይ ስትሆን በቀይ ላደርግላችሁ። እሱ ደግሞ እንደዚህ አይነት ቅርጽ ይኖሯል። መርሐባ ከዚህ ወደዚህ እንሄዳለን ማለት ነው። ያው ቅርጹ ይህንን ይመስላል ምልክቱን እናስቀምጣለን ማለት ነው። አንዷን ነጥብ ከዛ የመጨረሻ ያለው ማን ነው? ታ አልመርቡጣ እሷም ደግሞ እንዴት እናረጋታለን? ከቀኝ ወደ ግራ እንመጣለን፣ ከፍ እንልና እችን እንሰራለን። ከዛ ምልክቷን እናኖራለን ማለት ነው። የፊደል መካከል ሲሆን የሚኖረው ቅርጽ ይሄንንና ይሄንን ይመስላል። የፊደል መጀመሪያ ሲሆን ይሄና ይሄ ቅርጽ ይመስላል ማለት ነው። ኸይረን የፊደል መጨረሻ ሆኖ ሙተሲልና ሙንፈሲል ሲሆን ደግሞ ያለውን ቅርጽ እንመለከታለን። የመጀመሪያችን ምሳሌ ኩቱብ ነው። ከፍ ከፍ ካፍን ለመስራት ዳልን እንሰራና ከመስመር በላይ ሶስት እናደርጋለን። ከዛ ማነች ታ፣ ታ ደግሞ ከዚህ ጋር ትመጣና በሁለቱም አቅጣጫ የቲሳል ስለምታደርግ እንደዚህ አይነት ቅርጽ እንሰራለን። ከዛ ነጥቡን እናስቀምጣለን ማለት ነው። መርሓባ ከዛ በመቀጠል ምንድን ነው የምናደርገው? ባ የፊደል መጨረሻ ላይ ሆና ሙተሲል ስትሆን ምን አይነት ቅርጽ የሚኖራት ይችኛዋ ቅርጽ ይኖራታል ማለት ነው። በዚህ መሰረት ትሰራላችሁ ማለት ነው። መርሐባ ከዛ ምን ታደርጋላችሁ? ነጥቧን ቁጭ ው ክቱብ፣ አራካ የሚያስፈልገው ከሆነ ው። በዚህ መሰረት ክቱብ፣ በዚህ መሰረት እንሰራዋለን ማለት ነው። ሌላ ምሳሌ ምናልባት የሚያስፈልገን ከሆነ ሶስተኛው በሶስተኛው ቦታ ላይ ክቱብ፣ እንዳልኩት ማንን ልበል ከልብ ከልብ ከልብ ካፍ ከዛ ካፍን ስትሰሩ ዳሪቷ ከመስመር በላይ ሁለት፣ ከዛ ካፊቷ ከመስመር በታች ዳሪቷን ከመስመር በላይ ሁለት። ይህን ደግሞ ካፍን ደግሞ ስታስረዝሙት ከመስመር በላይ ሶስት ማለት ነው። ከዛ ላም ነው። ላም ደግሞ የፊደል መካከል ላይ ሲሆን የሚኖረው ቅርጽ ከዚህ ጋ ይመጣል። ከዛ በኋላ ከመስመር በላይ ሶስት ከዚህ ጋር ኢትሳል ያደርጋል በተጨማሪ ከዚህ ጋርም ኢትሳል የሚያደርግ ፊደል ነው ከማን ጋር ከዚህ ጋር ከግራውም ከቀኙም ማለት ነው ላም በባህሪው ከዛ እኛ አርእስታችን ባ ነው ባ የፊደል መጨረሻ ላይ ሲሆን የሚኖረው ቅርጽ ማንን ይመስላል ይህንን ይመስላል ኸይረን ይህንን ይመስላል በዚህ መሰረት እንሰራለን ከልብ ባይቷን ነጥቡን እናስቀምጣለን ማለት ነው ኸይረን በዚህ መሰረት እንሰራለን አሁን ደግሞ የፊደል መጨረሻ ሆኖ ነገር ግን መንፈሲል ሲሆን የሚኖረውን ቅርጽ ነው። የመጀመሪያው ምሳሌያችን ማን ነው? ኪታብ። ኪታብ የሚለውን ቃል ስንመለከት የመጀመሪያው ካፍ ካፍ፣ ከዛ ታ ታ፣ የፊደል መካከል ሲሆን የሚኖረውን ቅርጽ እንሰራለን። መጀመሪያ ታ፣ ከዛ አሊፍ የፊደል መካከል ሲሆን በመቀጠል በአነች መንፋሲ ስትሆን የሚኖራትን ቅርጽ እንስላለን ማለት ነው። ከዛች ቺንባ ከነነጥቧ እናስቀምጣለን። ይረን ሌላ ምሳሌ የሚያስፈልገን ከሆነ ሓሱብ የሚለው ምሳሌ እስኪ እንመልከት። የመጨረሻ ሀ የፊደል መጀመሪያ ሲሆን የሚኖራትን ቅርጽ አይተናል። በዛ መሰረት ይኸው። ከዛ አሊፍ የፊደል መካከል ስትሆን የሚኖራትን ቅርጽ አይተናል። ከዛ በኋላ ሲን የፊደል መካከል ሲሆን እና መንፋ ሲል ሆኖ ሲመጣ የሚኖረው ቅርጽ ይሄ ነው ብለን ተነጋግረናል። ከዛ ዋው ደግሞ የፊደል መካከል ላይ ስትመጣና ሙተሲል ስትሆን የሚኖራት ቅርጽ ይህንን ይመስላል ብለናል። ከዛ በኋላ በነች በ ከመስመር በላይ አንድ ሆና ከሚሰሩ ቃላቶች ውስጥ ነች ብለናል። ስለዚህ በአይቷን እንሰራለን ማለት ነው። ይህንን ይመስላል። ስለዚህ እቺ ታ ብትሆን ምሳሌ ቅርጿ እንደዚሁ ነው። ታ ቢሆን እነዚህ በባ ቦታ ላይ ታ ቢሆን እንደዚህ ነው። ሳም ቢሆን የነጥብ ልዩነት ነው። ባታ ሳ ጨረስም ማለት ነው። ስለዚህ የባን አየም ማለት የታንም የሳንም አየም ማለት ነው። ስለዚህ በዚህ መሰረት ያልቃል። ይረን ስለዚህ ቀጣይ ደርስ ላይ የምናየው ጂም ይሆናል ማለት ነው።